በበርሜል ቅዱስ ጊዮርጊስ የተፈጠረው ምንድን ነው? በድጋሚ ሌላ መረጃ ደረሰ። ተበስቦ ብር ነው። አሁን እኛ ምንድን ነው ቢዝነሱ ስራው? ምክንያቱን ለጽድቅ ለምትሰራ የታወቀ ነገር ነው፣ ግን በግልህ ብር ማሰባሰብ አትችልም። በአስቸኳይ ይቺ ልጅ ተቋማት ሚኮ ድምፁን እያሰማ ይገኛል። ጃኒ ታስራለች። እቺ ልጅ ግን እንዴት ነው የተቀመጠችው? እንደዚህ እየተሰደብን በጥንቦናና በማስተዋል ልናደምጠው የሚገባ መልእክት

የተወደዳችሁ ድቤ ሰዎቻችን ኦርቶዶክስ ያ እንዴት አላችሁ? እንዴት ቆያችሁ? ዛሬም አዲስ ሰበር የሆነ መረጃዎችን ይዤ መጥቻለሁ። መረጃው ለመላው ዓለም እንዲዳረሱላችሁም ላይክና ሼር በማድረግ እንደተጀምሩ በትትና የጠየቅን በቀጥታ ወደ ጥንክራችን እናምራለን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋእዝተ ዓለም ቅዱስ ሥላሴ ክብር ምስጋና ይድረሰው ወለሊ ተቃለም አምላክ አቅራይ ተማስ አሊ ተምረት ቅድስት ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማያደረግና ክብራቸው ምስጋና ይድረሳቸው። የተወዳቸ ቤተሰቦቻችን እንዴት አላችሁ? እንዴት ቃችሁ? እንዴት ሰነበታችሁ? ዛሬም እናንተን ያስተምራሉ እያሰብኩትን የተለያዩ መረጃዎችን ይዤ መጥቻለሁ። ታዲያ ሁላችሁም ላይክና ሼር በማድረግ ጀምሩልኝ። በቅድሚያ ወንድማችን ፈለጋትና ቴዎስ በአንድ ቤተ ክርስቲያን በዓለ ንግሥ ላይ ተጠርቶ ያስተማረውን ትምህርት ተካተል እንመለሱ ሰማቱ ቅዱስ ጊዮርጊስ በነ ቅዱስ አርሴማ በነ ቅዱስ ጴጥሮስ በነ ቅዱስ ጳውሎስ ስም የተራበን ማብላት የተጠማን ማጠጣት መጽሐፍ ቅዱስ ትምህርት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ እንደዚህ ያለ ማንም ከእነዚህ ከታናናሾቹ ለአንዱስ እንኳ ቀዝቃዛዋል በደቀ መዛሙርቴስም የሚያጠጣ እውነት እውነት እላችኋለሁ ዋጋው ምን አይለበትም አይጠፋበትም። አረ በመቤት ዋጎ ምን አይነበትም አይጠፋበት አይጠፋበትም አለ። እንዲህ አይነቱ ደግሞ ዋጋ ምን አይነት ዋጋ ነው? እንዲህ አይነቱ ዋጋ ምን አይነት ዋጋ ነው ብለን ስንጠይቅ ቅዱስ ጳውሎስ ይመልስልናል። የተራበን ማብላት የተጠማን ማጠጣት በጎ ስራ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ ሁለት ከቁጥር ሰባት እንደዚህ ይለናል። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣችኋል አለ። የዘላለምን የዘላለም ህይወትን ይሰጣችኋል አለ። ለዚህም ነው ቅዱሳን በቤተ ክርስቲያናችን ክብር አላቸው የምንለው። በእውነት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዛ በመቀጠል በቤተ ክርስቲያናችን ክብር የሚገባቸው ካህናት አባቶች ናቸው። ከቃሉ ጋር ናቸው። ክብር የሚገባቸው እነማን ናቸው አልኳችሁ? ካህናት አባቶች ለምንድን። ካህን ማለት በነገራችን ላይ ቀጥተኛ ትርጉም አገልጋይ ማለት ነው ዛሬ በምናከብረው በዚህች ዕለት በዓለ ጰራቅሊጦስ ሐዋርያት ማለትም የክርስቶስ ኢየሱስ ካህናት መንፈስ ቅዱስን እየተቀበሉበት ዕለት ነው። ካህናት በቤተ ክርስቲያናችን ክብር ይገባቸዋል። ክርስቲያኖች አንዳንድ የቤተ ክርስቲያንም ትምህርት ለውጠው የሚረቡ በመንፈቅነው ዓለም ያሉ ሰዎች ከንቱ በሆነ ደግሞ ይሰቃያሉ። በዚህች ዕለት መንፈስ ቅዱስ ለሁሉ የልሳኑን ስጦታ የሰጠበት ቀን ነው። ከቃሉ ጋር ናችሁ። መንፈስ ቅዱስ ለሁሉ ለሐዋርያት በአጠቃላይ። በመንፈስ ቅዱስ ኃይል አዳዲስ ቋንቋዎች እንዲናገሩ በዓለም ሁሉ ዞረ ወንጌልን እንዲሰብኩ የመንፈስ ቅዱስ ስጦታን የመንፈስ ወንድማችን ፈለጋት ማቴዎስ እንግዲህ በአንድ ቤተክርስቲያን ላይ ተገኝቶ ያስተማረበትን በዚህ ርደተ መንፈስ ቅዱስ ወይም በዓለ ጳራቅሌቶስ ብለን በምንጠራው ቀን ያስተማረው አስተምህሮ ነው። የንታ መዝገበ ቃል ገብረ ሕይወት በጥሞና ልናስ በማስተዋል ልናደምጦ የሚገባውን መልእክት እንዲህ ይላሉ። ከእግዚአብሔር የሚያርቅ መልእክት ሲያስተላልፉ መቀበል ግን ክደትም ጭምር ነው፣ ክደትም ጭምር ነው። መጽሐፍ ይመኑም አይመኑም፣ ሀገር የሚገዙ ሰዎች ጋ ያለን ቀረቤታና ማገልገል ምን ሊመስል እንደሚገባ አክብሩ ብሎናል። ነገር ግን ሃይማኖት ከነኩ ሊያስክዱን ከፈለጉ ግን እንደማንቀበል ደግሞ መጽሐፍ ይነግረናል። ይሄ እርግጠኞች መሆን አለብን። አያችሁ እኔ እኮ ሶስት ወጣቶች ትልቅ ስራ ላይ ያሉ ናቸው ግን ጣዖት አቆመ ስገዱ አለ አንሰግድም አሉ ይሄው ስራ ስሩ ነው ሌላ ወይ ስገዱ ነው ምንድነው መባል የነበረበት ስራ ስሩ ነው ይሄ የሚገባ ነው ለጣዖት ስገዱን ምን አመጣው ምን አመጣው እዚህ ላይ ሲደርሱ በቃ አይ አይደለም ማቆም ይቻላል አየህ እምነቱ ካለህ ነው ውሸት ሲነገር እውነትን እንድትደብቅ ስትጠየቅ አይ ማለት ትችላለህ ማለት ነው። ሃይማኖትን እንድትክድ ማተብ እንድትበጥስ ስትጠየቅ አይ ማለት ይቻላል ማለት ነው። ይኸው መሪዎች ናቸው እንደዚህ አሳዩን እኮ እኛ እኮ በቃ መጨረሻ ዘመን የተነሳነው እኮ ብዙ ነገር ካለፈ በኋላ እኮ ነው ያለ፣ ነው ሃይማኖት እንዴት እንደሚጠበቅ በሚያምኑም በማያምኑም ነገስታት ስር ክርስቲያኖች ሲገዙ እንዴት እንደኖሩ ሲኖሩ ደግሞ እንዴት ምን ላይ መታዘዝ፣ ምን ላይ እንደ አለመታዘዝ እንደሚገባ አሳይተውናል። ስለዚህ ሠለስቱ ደቂቅ ወደ ንጉሱ እንዲቀርቡ ነው የተጠየቁት። ወደ መሪ ቀረቡ። አረ ወይ ፍንክች መፍራት ይባላል። ለክሲ ወደ እግዚአብሔር ቀረቡ ናቸዋ። ለሁለት ጌቶች መገዛት አይቻልም። ማ ለምንድን ነው መስገድ የማትፈልጉት? አይ ሰማይ ምድሩን የፈጠረ አንተንም እኛንም የፈጠረ አለ፣ ለሱ ነው የምንሰግደው። አይ አቋም ማለት ይሄ ይሄ የሃይማኖት አቋም እኛ እኮ ቶሎ ነው የምንፈራው። እዚህ ከጓደኞቻችን ጋር ሁሉ እኮ ነው ዝም ብለን አቤት፣ እኛን ብሎ ክርስቲያን! በእውነት ቶሎ እኮ ነው እውነት መደባበቅ፣ ምን ጀምረው ለእውነት አንቆምም። እውነት አሸናፊ መሆኑን ራሱ አናውቅም እኮ። በውሸት ተድበስብሰን ማለፍ የምንፈልግ ፈልግ እኮ ነን። ለዛ እኮ ነው እያንዳንዳችን ስራ ስንሰራ ምን ማለት እንጀምራለን። ቁረቡ ስንባል አይ ስራዬ ከቁርባን ጋር አብሮ አይሄድም ማለት እንጀምራለን ማለት ነው። አየህ ቁርባንህ ጋር አብሮ የማሄድ ስራ ክርስትናህ ጋርም አብሮ አይሄድም ልንገረህ ከመዘከር ጋርም አብሮ አይሄድም። ልንገረህ ወልደ ክርስትና ለማስናት ለማስነሳት አያበቃ ለቁርባን ካላበቃ ስራ ውንብድና ነው ማለት ለቁርባን ካላበቃ አጭበርባሪነት ነው። አጭበርባሪ ክርስቲያን የለም። አየህ ይኸው ማን ቴቄል ፋሬስ እንመዘናለን፣ ቀለን እንገኛለን። በጥሙናና በማስተዋል እንድናደምጠው የተላለፈው እጅግ ወጣትነትንም ቤተ ክርስቲያንም እንዴት መጠበቅ እንዳለብን የሚያሳይ ድንቅ የሆነ መልእክት ነው። ከየንታ መዝገበ ቃል ገብረ ሕይወት ያደመጥ ነው። ይድረስ ለእባቡ ሊቀ ማእምራን ቀሲስ ፕሮፌሰር ዘበነ ለማ ይድረስ ለእባቡ ምንድነው? ጎርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዙ። ጎርጊስ ምንድን ነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ተፈጨ ይሏል ታዲያ ጎርጊስ ይህን ቃል ስጠቀም ለሀጃው ነው የተገዘገዘው፣ ለእኔ አይደለም። በድፍረት በሽንገላ በትዕቢት በቅዱሳን ላይ የሚናገሩ አንደበቶች ዲዳ ይሆኑ እንደሚል ታውቃለህ። ቃሉ መቼ ዲዳ ሆናለሁ አልከኝ። አቸኩል ጥሬ 16 ቁጥር 16 ይነግርሃል። በአፍ ውስጥ ምላስህ ገምቶ ይበሰብሳል። አንዱ መቅሰፍትሄ እንደሆነ ታውቃለህ። ኦርቶዶክሱም ደነገጠ። እንዲህ አይነት መቅሰፍት አለ እንዲያልክ፣ አንተም ኦርቶዶክሱ መምህር ዘበን እንዴት ነው? በአፋቸው ውስጥ መላሳቸው በስብሶ ይገማል። ያኔ መናገር አይችሉም፣ ዲዳ ይለዋል። ያኔ ነው በትዕቢት በድፍረት በሽንገላ። መዝሙር 30 ቁጥር 18 የማታውቃቸው ነው። በህይወት ዘመን ያልነበሩ አንስተ አያውቁም ስለዚህ ሰው እንዴት ይጸድቃል ሲባል ኢየሱስ ክርስቶስን በማመን አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ ያመነ የተጠመቀ ይድናል ይላሉ እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት ያመነ የተጠመቀ ይድናል ይለዋል በምንድን ያመንከው ያመነ የተጠመቀ ይድናል እሺ ምን በለን ያመንከው እባብ ምን እንደምናገር ታውቃለህ ደግሞም ይገባሃል ግን አንድ ነገር ቀድሜ ልነግረህ እፈልጋለሁ ራስህን ለመቀጥቀጥ ስልጣን አለኝ መዝሙር ዘጠና ላይ ስለ እባቡና ስለ ተኩላው ይናገራል። ፕሮቴስታንቱ ዓለም ያለው መንፈስ ቅዱስ አድሮብኝ ተብሎ የመንተባተብና የማይሰማ ነገሮችን መናገር በመጽሐፍ ቅዱስ በስነ መለኮት በታሪካዊ ማስረጃ ፈጽሞ የሌለ የማይታወቅ የነብርን ጭራ ይዙም ከያዙም አይለቁም ነው። ይዘነዋል። እግዚአብሔር ምስክሬ፣ ጌታ ብሎኛል፣ መጣዋለሁ ብሎኛል። እዚ እንደዚህ ነው የሚመጣው። እግዚአብሔር ጌታ ከከፍታው ላይ ይመጣዋል። ዳጎን እንደተዋረደ ወድቆ እንደተሰባበረ ከትውልዱ ልብና ከኢትዮጵያ መድረክ ላይ በኢየሱስም ይመታል። ደግሞ ይገርመሃል፣ ይህንን የሚመታ እጅ ሲነሳ ያለው ይሄንን የሚመታው እጅ ራሱ ይሄንን የሰበከ እጅ ነው፣ ያስተማረ እጅ ነው። እግዚአብሔር በኃይል ቀብቶ ያስነሳቸዋል። በኃይል ቀብቶ ያስነሳቸዋል። በደንብ ስሙኝ። ዛሬ ሌሊት አንድ ራእይ አይቻለሁ። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ። ጌታም ተናግሮኛል፣ ተናግሮኛል ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማኅበሩ ለሁለት ይከፈላል። ማኅበሩ ለሁለት የአምልኮት መልክ አላቸው ኃይሉን ግን ክደዋል። የአምልኮት መልክ አላቸው ኃይሉን ግን ክደዋል። ከእነዚህ ራቅ ባለፈው ምንድን ነው ያለው? ከእነዚህ ራቅ። አሁንም እንደሚለው ከእነዚህ ራቁ ክርስቲያኖች፣ እውነተኛ ክርስቲያኖች እየሰማችሁ ነው እያስተዋላችሁ ነው። ኃይሉን ክደዋል የአምልኮት መልክ አላቸው ባለፈው ያየነው እውነትን የተቀሙ ላይ እግዚአብሔርን ለንግድ የሚጠቀሙ ናቸው። መምሰል ማትረፊያ፣ እግዚአብሔርን መስለው እውነተኛ ክርስቲያን መስለው የሚበዘብዙ ብዙ በዝባዦች። ፕሮፌሳይ ትንቢት ናገራል። አንተ ታላቅ መሪ ነህ። አንቺ ታላቅ መሪ ነሽ። አንቺ ታላቅ ተዋኪ ነሽ። አንቺ የትውልድ እናት ነሽ። ይድረስ ለእባቡ ከሊቀ ማእምራን ፕሮፌሰር ቀሲስ ዘበነ ለማ የተላለፈ መልእክት ነው። በቀጥታ እንግዲህ የደረሰው ይህ ሰው በተለያየ ጊዜ መድረክ ባገኘበት አጋጣሚዎች ሁሉ እናት ቤተ ክርስቲያንን የሚናገር የሚዘልፍ፣ የሚሰደብ ሰው ነው። የእሱ ልጆች ደግሞ አሉ፣ ግብረአበሮቹ እና ሚኮ ወንድማችን እንዲህ ብሎ መልስ ይሰጣል። ለአንዷ ተከታተል፣ እንመለስ። ጃኒ ታስራለች። እች ልጅ ግን እንዴት ነው የተቀመጠችው? እንደዚህ እየተሰደብን ኦርቶዶክስ ሆኖ ባለማተብ ሆኑ። እመቤቴን ገብርኤልን፣ ይህን ቪዲዮ በሚሊዮን ሼር ነው የምፈልገው። ሙሉ እንድትመለከቱት ነው የምፈልገው። ሙሉ አዳምጧት፣ መልስ እንሰጥበታለን። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ሕያው አምላክ እያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ምርጫቸው ካደረጉ ታስጨንቋቸው እሺ፣ ይበቃሻል። እቺ ልጅ በጣም በሚገርም ሁኔታ ኦርቶዶክስን ካልነካች ቪዩ የላትም። ኦርቶዶክስን ካልነካች ላይክ የላትም። በዚህ መልኩ እያንዳንዱ ጥያቄሽን መልስልሻለው መልስልሻለሁ። በህግ የሚያስጠይቅሽን እነግርሻለሁ። በመጀመሪያ ደረጃ ኦርቶዶክስ ፍጡር አምላኪዎች ናቸው ላልሽው፣ ቤተክርስቲያናችን መጀመሪያ የምታስተምረው የትምህርት ሃይማኖት ትምህርት ምንዶ ታውቂያለሽ? ሚስጥረ ሥላሴን ነው። ሁሉም በሚችል በአብ በወልድ በመንፈስ ቅዱስ አንድ አምላክ እናምናለን ብለን ምንጀምረው ከዛ ነው። ወደ ሚስጥረ ሥጋዌ ከዛ ነው ወደ ጥምቀት ከዛ ወደ ቁርባን ከዛን ወደ ሚስጠረ ትንሳኤ ሙታን የሚመጣ እኛ የምናመልከው ሁሉም በሚችለው በአብ በወልድ በመንፈስ ቅዱስ አንድ አምላክ ነው። ፍጡር አናመልክም። ሁለተኛ ስለ ስግደት ተወራሽ፣ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ የትን ቦታ አታመጭልኝም። ስግደት ለእግዚአብሔር ብቻ የሚል የለም። መጽሐፈ እያሱ ላይ እያሱ እንደሰገደ ይነገራል። በላም እንደሰገደ ይነገራል። ሎጥ እንደሰገደ ይናገራል። ንጉስ ናቡከደነጾር እንደሰገደ ይናገራል። ሩት ላይም እንደዛው ስለዚህ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አታመጭልኝም። ሲቀጥል ስለ ገድላት አወራሽ ገድላት ዶግማ አይደሉም። ገድላት ምን ማለት መሰለሽ ገድላቸው እግዚአብሔርን ያከበሩ ቅዱሳን ሰዎች ያለፉበትን የመከራ ሕይወትና በክርስትናቸው ምክንያት ያገኛቸውን ፈተና ያለፉበትን ወንጌላዊ ጥበብ የሚተርክ ለአማንያን መማሪያ፣ ለቅዱሳን መዘከሪያ ሆነው የሚቀርቡ ቅዱሳን መጽሐፍት ናቸው። እነዚህ ገድላት ለምሳሌ አቡነ ተክለ ሃይማኖት ገድል፣ የቅዱስ እስጢፋኖስ የነ ክርስቶስ ሰምራ እነዚህ ገድላት ዋና ዓላማቸው ሕይወታቸው ያሳለፉትን ውጣ ወረድ ለምን ለመጽሐፍ ቅዱስ ለምን ለወንጌል ለምን ከስም በላይ ስም ለሆነው ለክርስቶስ ስም የከፈሉትን መስዋዕትነት እነሱ ተጽፈው ለእኛ አርያ እንዲሆኑ ተጽፈው እንድናነንባቸው እንጂ እነሱ እንድናመልካቸው አንድም ቦታ ላይ የተጻፈ ቦታ የለም። የቤተ ክርስቲያናችን ትልቁ መጽሐፍ መጽሐፍ ቅዱስ ነው። አዳምጭ መጽሐፍ ቅዱስ ነው። እዛ ሲቀጥልኛ ምድራ አይደለንም ዓለማዊም አይደለንም ሰማያዊ ቤተክርስቲያን ላይ አንድ ቦታ ላይ ስለ ባንክ ቡክ ቤተክርስቲያን ተጨንቅ አታቅም። ኑ ቅዱስ ስጋና ክቡር ደቡን ተቀበሉ ኑ ንሳ ገቡ ነው የምትለው ቤተክርስቲያናችን። በአጠቃላይ እውነቱ ልንገርሽ እነዚህ ለላይክና ለቪው ብለሽ ትልቅ ሃይማኖት መናገር ዋጋ ያስከፍልሻል። እንግዲህ የኢትዮጵያ ኦርቶዶክስ ተዋር ቤተክርስቲያንን ፍጡር አምላኪ ለፍጡር ሰጋጅ ምናምን ምናምን እያሉ ያለ ስም ስም የሚሰጡ የፕሮቴስታንቱ ቤተ እምነቶች አሁን እየተበራከቱ ይገኛሉ። እጅግም እየበዙ ይገኛሉ። አሁን ዩቲዩብ የከፈተ ወይም ቲክቶክ የከፈተ ሁሉ የሃይማኖት ሰባኪ ሆኖ እየመጣ ነው። መልስ ለሚሰጠው መልስ፣ አግባብነት ለሌለው ንግግር ለሚናገር ደግሞ ህግ አለ። በእንደዚህ አይነት አግባብ ማን ሄድ ከሆነ ከባድ ነው። ይቺ ልጅ አንደኛ በየትኛው አስተምህሮ ነው በየትኛው የመጽሐፍ ቅዱስ ክፍል ነው? የትኛው ሰባኪ ነው? ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፍጡር ነው የምታመልከው ያለው የትኛው ጋር ነው ያለው? ፕሮቴስታንቱ ራሳቸው በራሳቸው አምነው ለራሳቸው ወስነው የሚናገሩት ነገር ቢኖር አንዱ ይሄኛው። የትኛው የኦርቶዶክስ አስተምሮ ነው ማርያምን አመልካለሁ ቅዱሳን አመልካለሁ ብሎ የሚያስተምረው? የትኛውስ ስ ምእመን ነው እንደዛ ያደረገው? እናንተ በራሳችሁ ፈብሪካችሁ ያመጣችሁት ቃል እንጂ አሁንም ውሸት፣ አሁንም ማስመሰል። ስንት ዘመናት በዚህ አይነት አካሄድ ሄዳችሁ ስዕል ታመልካላችሁ፣ ማርያምን ታመልካላችሁ። ያ ነገር ሐሰት ሆኖ መጣ። ወንድሞቻችን በቅበተ እምነቱ ላይ ያሉቱ በቂ መልስ ሰጥቷችሁ፣ ከዛስ ገድላት ላይ ናችሁ። ከገድላት ድርሳናት ላይ የሆነ ቃል ፈለጋችሁ፣ ለዚያ መልስ ተሰጣችሁ። መጨረሻ ላይ በቃ መግቢያ መውጫ ስጣጡ በነቢያቶቻቸው በፓስተሮቻቸው አማካኝነት ማህበሩ ተከፈለ፣ ገለቤል የሆነ እንዲህ ሆነ ማለት ጀምራችሁ ያን መልስ አካላችሁ፣ አሁን ደግሞ አንቺ መጣሽ። እንዲህ አይነት ነገሮች በአስቸኳይ መልስ ሊሰጣቸው ይገባል። የሚገባውን በሚገባው መልክ እናስቀምጥ የሚል መልእክቴን ለማስተላለፍ ወዳለ ወደ ቀጣይ መረጃችን እናምራ። ከዚህ ባለፈው ማሳይቻችኋለሁ፣ በድጋሚ ላሳያችሁ ስለፈለግኩ ነው። የበርሜል ቅዱስ ጊዮርጊስ ቦታ በርካታ ነገሮች የተሰሙበት ይገኛሉ። ጥሩም ጥሩ ያልሆኑ ነገሮችንም እያደመጥንበት እንገኛለን። ከዛ ጋር የተገናኘውን መረጃ እስቲ ላስደምጣችሁ። ሰብስቦ ብር ነው። አሁን እኛ ምንድን ነው ቢዝነሱ ስራው፣ ምክንያቱ ለጽድቅ አይደለም የምትሰራው፣ የታወቀ ነገር ነው። ግን በግል ብር ማሰባሰብ አትችልም፣ መብትም የለህም እኮ። ማን ላላየ ገንዘብ ሰጠውት አለስሰምታል። ብር ለምን እንትን እስቴትመንት አታመጣም? እውነተኛ ከሆን እኮ አስገብቻለሁ ያለ ሰው ይምጣ ስቴትመንት ስቴትመንትህን አንተ በኔ ባላየ አካውንት ገንዘብ አስገብተሃለሁ? ጥያቄ ነው እየጠየኩ ያለው እልክልሃለሁ። አንተ አስገብተህልኝ እኔ አይደለም ያስገባ ሰው። በቃ ያስገባ ሰው ሲጠይቀኝ እኔ ደግሞ ለምን አድርግ ብሎኝ እንዳስገባሁ ያን ጊዜ አቀርብለታለሁ። አይደለም። አንተ የቤተክርስቲያኗ እንትን ላይ የሚዲያ ላይ ሁልጊዜም እኮ መብት የለህም እኮ ብሎ የሚጠይቀኝ የሰጠኛ አካል ነው። የሰጠኛ አካል እኮ ነው። አምኖኝ አምኖኝ እንዳደርስለት አዞኝ ሳላደርስለት ስቀር ነው እኔ ሊጠይቀኝ የሚችለው አይደለም። እንደምን መብት የለህም እንደተባረከው ማሰብ አለበት። እንደምን በእንግል አካውንት ማስገባት አትችልም። ተጠምቃችሁ ደግሞ አታውቁም፣ አትጠመቁም። ስትሄዱ አትጠመቃለች መቼም በርሚል ጊዮርጊስ እንደዚህ ፎክሮ ሄዶ የሚገባበት አይደለም። አዎ በደንብ ተጠምቀን ድነናል፣ ተፈውሰናል። አለ ሁሉ ጊዜ በሚገባ እስቲ ወስጄ ተጥያለሁ፣ ወስደው ጥለውኛል የሚል ሰው ወስደው ሳያስጠምቁኝ ይለ ወስደው ሳያስጠምቁኝ ተመልሻ የሚል ሰው ስ አሁን ኮምፕሌን ያቅርብ ወስደው ይለ ሼር ነው የምትሰሩት። ዝም ብለህ ይሄ ምንድን ነው መረጃ? ምንድን ነው መረጃ? ለምንድን ነው በአንተ እንትን ያቀረብከው? ምን በአንተ ሚዲያ ላይ ያቀረብከው ምንድን ነው እኮ? ሚዲያ ላይ እኮ አይደለም፣ ቢዝነስ ለመስረት ከበረከት ጋር ቢዝነስ ነው የምትሰሩት አሁን እናንተ። ወይም አስር አሁን ይሄ በቃ የሌላ የግል ጥላቻ እንዳይመስልብን፣ በቃ ነጋሽን አሁን ወንድም ሄደ። አሁን እናንተ እንቅፋት አትሁኑም። አሁን የኛ ጥያቄ እንቅፋት አትሁኑ። ለሰው እንዳይድን እንቅፋት አትሁኑ። ሀትቱ በእናንተ በጉዞ አስጓዦች ምክንያት የተፈጠረ ችግር ነው እንጂ በንጽህና ችግር አይደለም። የቤተ ክርስቲያኑ ገንዘብ ማንጋ ነው ያለው ብለህ ታስባለህ? የቤተ ክርስቲያኑ ገንዘብ እንግዲህ ማንጋ እንዳለ ያቀረብካቸው እኮ ማንጋ እንዳለ እኔም ጋ ሌላውም ጋ ሁላችን ጋ እንደ እኔ ንጹ ለምን አደርግ እንዳለ ልንዝረከረክ እንችላለን ኔጋቲቭ ልትሆን ትችላለች። አስር ሚሊዮን የያዘ ሊኖር ይችላል። የሳንቲም ልዩነት ካዝና ውጭ ነው፣ ካዝና ውጭ ነው። ቤተክርስቲያኑ ብር ይገባለታል። ለምሳሌ አንድ በአንድ ምሽት ጉባኤ አንድ ሚሊዮን ሰብስበናል። እከ እከ ሳይኖር በጥሬ አንድ ሚሊዮን ዶላር ሳይቆጠር ብር እኮ እስከ አፍንጫው አለ። ብር ብር፣ እስከ አፍንጫው አለ። የብር እጥረት እኮ የለም። ግን እዚህ ጋር ማሆን ለምሳሌ ብር እስከ አፍንጫው ይኑር እንጂ የአካባቢ ሰዎች ላይ አልፈርድም። አንደኛ የገጠር ሰዎች ናቸው። አባቶች ሀገረ ስብከቱም ቤተ ክህነቱም የማያውቁት ልማቶች ይሰራሉ። እዛ ላይ አብዛኛውን አያውቁትም። ምን ያውቁታል? ለምሳሌ ዝም ብለ ሄደ፣ አሁን እኔ ሽንት ቤት ልቆፍር ብል ቆፍራል። በቃ ማን ይነካኛል? ከዛ በአጭሩ ሀገረ ስብከቱ የሚሰራውን ስራ ያውቃል አያውቅም? የሚለው አያውቅም በሚለው ይደመደማል። የማያውቁበትን ምክንያት ልንገራችሁ አገረስብከቱም ሆነ ወረዳ ቤተ ክህነቱ ላይ ተመድበው ወደ በርሚል ቅዱስ ጊዮርጊስ የሚሄዱ ሰዎች መጀመሪያ የሚያስቡት ገና ለመሄድ ሲነሱ አበሉን አስበው ነው የሚሄዱት። በተለይ ወረዳ ቤተ ክህነቱ ላይ በቅርበት ስለማውቃቸው ወደ በርሚል ለመሄድ እጅግ በጣም እነሱ በእነሱ ሽኩቻ ላይ ነው። አገረስብከቱም ልክ እንደዛ ወደዛ ለመሄድ አበሉን ነው የሚያስቡት። ስራ ተሰራ አልተሰራ፣ ምንም ቼክ የሚያደርጉት ነገር የለም። ምናልባት ብፁ አባታችን ይሄዳሉ ቡራኬ ባርከው ያው ስራቸውም ስለሆነ ቡራኬ መባረክ ቡራኬ ባርከው ይመለሳሉ እንጂ ምን ተሰራ ምን አልተሰራም የሚለው ወረዳ ቤተ ክህነቱም ሀገረ ስብከቱም ቼክ አያደርገውም ይህን ማየት የምትችሉበት አንዱ ምክንያት ቤተ ክርስቲያኑ እስካሁን ሰባት ዓመት ሙሉ እየተሰራ ይሰራ አይሰራ ይለቅ አይለቅ ያው ያ ሁላ ገንዘብ እየገባ ምንም ቼክ ያደረጉት ነገር የለም ማለት ነውና ሀገረ ስብከቱ ስለሚሰራው ስራ አያውቅም ይልቁንም ከጉዞ ማህበራት ጋር ግንኙነት ያላቸው አሉ ሁሉንም እያልኩ አይደለም የተወሰኑ ቁልፍ ቁልፍ ሰዎች ግን ከዛው ከነሱ ጋራ ግንኙነት አላቸው ከማህበራቱ ጋር ማለት ነው ለምሳሌ እንኳን ብናይ በባለፈው በርሜል ቅዱስ ዮሪሳ ይዘጋሚ የሚለውን ቻሌንጅ ከሀገረ ስብከቱ ያሉ ሰዎች ናቸው አዲስ አካውንት በግለሰብ እንዲከፈት አድርገው ሰበካ ጉባኤ ያልፈረመበት አካውንት አስከፍተው ገቢ ሲያሰባስቡ የነበሩት የሀገረ ስብከቱ ዋና የቁልፍ የሆኑ ሰዎች ናቸው ማለት ነው ስለዚህ በዚህ በዚህ ምክንያት እነሱ ጥቅማቸው እንዳይቀር ስለሚፈልጉ በደንብ ቼክ አድርገው የሚቆጣጠር ምናምን። የዚህ ሁሉ ምክንያት ምንድን ነው? ትኩረት ትኩረት ሰጥቶ ስለቦታው እንዲለማ የሚፈልግ አካል የለም። ሁሉም ቢዝነሱን ገንዘቡን አይቶ ነው ወደዛ ቦታ የሚሄደው ና። ለሌሎችም እንዲደርስ ሸር አድርጉት። ኮፒ ሊንክ አድ እንግዲህ እንደዚያን ነገሮች በጣም አሳሳቢ ናቸው፣ ከእለት ዕለት እየጨመሩ ይገኛሉ። በጉዞ ቦታዎች ላይ የሚደረጉ ነገሮች፣ ዝርፊያ፣ ገንዘብ ቅሚያ በጣም ምናን የሚያሳዝኑ እየሆኑ መጥተዋል። እግዚአብሔር ይታደገን ነው የምንለው። የመጨረሻውን ብቻ መልእክት ተከታተል፣ እንመለሳለን። በዚያውም እንሰነባበታለን። ላይክና ሼር ማድረጋችሁ እንዳይዘነጋም ኦኬ እንዲህ ብለህ የምታስብ ከሆነ ታዲያ ለምንድን ነው የሁሉ ባንክ አካውንት ያስቀመጥክላቸው? ነገሩን አስረዳችኋለሁ። ነገር ግን መጀመሪያ ይሄን ቪዲዮ አይተን እንምጣ። አለ ሚራክል መኒ፣ እንኳን ሚራክል መኒ አንተ አለ አይደል እንዴ፣ ማን የለም ብትል ይሻላል። ሚራክል መኒ የለም ከምትል አይ፣ ማለት ሊሰራ ማይወድ አይ ብላ ነው የሚለው፣ የማይሰራ። አዎ ሰርተህ ትበላለህ፣ ሰርተህ ግን ሀብታም አትሆንም። ይህ ሰው በሚራክል መኒ ያምናል ወይም ደግሞ ተአምራ የሆነ ገንዘብ ባንክ ውስጥ ሊሆን ይችላል፣ በተለያየ ብቻ በቸገረው ጊዜ ሰው ከመንፈሳዊ አለም ገንዘብን ማግኘት ይችላል ብሎ የሚያምን የፕሮቴስታንት መምህር ነው። ነገር ግን እሱ ቸርች ለመገንባት ለዛውም እግዚአብሔርን እናመልክበታለን፣ መንፈሳዊ አገልግሎት እንሰጥበታለን የሚል ቸርች ለመገንባት እዛ ከተቀመጠው ሰው ገንዘብ ይፈልጋል። እግዚአብሔር ልታገለግልበት ከሆነ ታዲያ እንዴት ነው ሚራክል መኒ ቸርች ለመገንባት የማይሰጠ ንጉስ፣ ለአንተ አይሰራም። ደግሞ ጭራሽ በጣም የገረመኝ እኮ ከአካውንቱ በታች ዕብራውያን 6 10ን ጠቅሰሃል፣ ቅዱሳንን ስለማገልገል። እኛ ቅዱሳንን ጠርተን እንዶ በስማቸው እንኳን ውሃ ለሰዎች እንሰጣለን ስንል በጣም ብዙ ቡራ ከረዩ የምትሉ ሰዎች፣ የሆነች ገንዘብ ለመሰብሰብ ግን ከሰው ቅዱሳን፣ እኔ ቅዱስ ነኝ፣ እኔን። ኧረ እንዶ በጣም እቺ ነገር። አንተም መች ለማንም፣ ነገር ግን እዛ የተቀመጣችሁ ሰዎች ደህና ናችሁ። የተወዳችሁ ቤተሰቦቻችን እንግዲህ ዕለታዊና ወቅታዊ መረጃዎችን እያካተትኩላችሁ ወደ እናንተ እያመጣው እገኛለሁ። በያሮስ ሁለትም ትንታኔዎችን እየሰጠው ይገኛለሁ። ያሮስ ሁለት ላይም እንዲሁም በቲክቶክ አካውንታችን የምንገናኝ ወደ አራት መቶ ሺህ እየደረስን ስለሆነ ማለት ነው። ወንድማችሁ ክሉል መብራቱ ነኝ። ያሮስን ምርጫችሁ ስለምታደርገው እጅግ ደስ ያሰኘኛል። ሀሳብ አስተያየት፣ በርታ ጠንክር የሚሉ መልእክቶችን በደንብ አድርጋችሁ አስቀምጡልኝ። እንዲሁ ደግሞ ሰብስክራይብ ማድረጋችሁ ላይክም ሼር ማድረጋችሁም እንዳይዘነጋ ለማለት ወዳለውኝ ተሰነባበትኩኝ። ክብሩ ምስጋና ያለው አብ፣ ክብሩ ምስጋና ያለው ወልድ፣ ክብሩ ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን።